አሏህ አክበር እያሉ ነው ያረዷቸው አይናችን እያየን አርደው እንኳን እኮ እንደ ሰው አጥተው የታረደበትን ብሮሮቆ ነው በእንጨት እየወሱ አይኑን አውጥተውት እያየን እንደዚህ አደረኩ የታረዱት ውስጥ አንዱ አስፈራ ትርፌ ነው የአእምሮ ህመምተኛ ነው ትንሽ አይምሮ ዘገምተኛ ነው እሱንም በድንጋይ ጨፍጭፈውት ነው በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል በጀርባው አዙረው ያረዱት ሲቀጥል አቻለው ሰለሞን በላይ ነው የሚባለው ለዛው ታርዶ ነው ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ ሶስት ቦታ በስለት ወክተዋል። ጭንቅላቱ አካባቢ እዚህ ጋር ከላይም፣ የምትመለከቱት ቪዲዮ የሰሞነኛ ጉዳይ ነው። ኡስታዙ እንዴት ነው መገደል ያለበት የሚለውን ያብራሩበት ማለት ነው። ማ የሚለው ላይ ጥያቄ አለ። ዛን በእስልምና ሳይድ በተለይ ሳላ የተባለ ኡስታዝ የእስልምና አቃቢ ነኝ የሚል ሊያደባብሰው ሞክሯል። ምን ብሎ ይሄው ስለ እንስሳ ነው እያወራ ያለው ሐዲሱ ስለ እንስሳ ነው የሚለው ስለዚህ ክርስቲያኖቹ በተለይ ያቀረበው እንዲያቆን እኔ እንሰሳኔን ብሎ ካልሆነ በቀር እሱን እንኳ አልጠቀሱም የሚል ነገር ተናገረ ማለት ነው። ሌላኛውን ከላይ የምትመለከቱት ወንድማችን ደግሞ የያን ቪዲዮ በማሳየት እንደዛ አይደለም ለምሳሌ እንሰሳ ነው የሚል ነገር ለማሳየት ሞክሯል። የመጀመሪያው ጥያቄያችን እንስሳት ካፊር ናቸው፣ ጥያቄያችን ካፊር ናቸው ወይ? ምክንያቱም በቪዲዮ ላይ በግልጽ ካፊሮች ብሎ ይናገራል። አንደኛው፣ ሁለተኛ ሰውየው ካፊሮችም ቢሆኑ እንዴት ነው መታረድ ያለባቸው የሚለውን ሲያብራራ ለእንስሳት የተነገረውን ሐዲስ ጠቀሰ እንጂ ስለ ካፊር አላወራም ማለት አይደለም። አታምታታው፣ ካፈርክበት አልቀበለው ማለት ትችላለህ። በግልጽ ወጥተህ አምታታ ዋሽታ የሚሆን ነገር አይደለም። ጆሮ ያለው የሚሰማው ጉዳይ ስለሆነ ማለት ነው። ካፊር ማለት የማያምን ከእስልምና ውጭ ያለን የሚያጠጋልን ነው። ስለዚህ ካፊርም ቢሆን እንዴት መታረድ አለበት የሚለው ተመልከቱ።

ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር የዛን ትገለዋለህ ስትገ ጂሃድ ላይ ያገኘው አንድ ካፊር ጂሃድ ላይ እንሰሳ ለመግደል ነው ጂሃድ የምትወጣው ከዛም አንድ ካፊርን ትገለዋለህ። እንሰሳው ነው ካፊር፣ የማያምን የተባለው እንሰሳው ነው። ከዛ ምን ይላል? ግን ካፊር ቢሆንም አገዳደሉን አሳምር። ካፊርም ቢሆን አገዳደሉን አሳምር። ከዛስ አገዳደል ማመር አለበት ተብሎ የተጠቀሰውን ለእንስሳት የተጠቀሰውን ሐዲስ ጠቀሰ እንጂ ስለ ካፊር ስለ ሰው መግደል አላወራም ማለት አይደለም። እንዴት ነው ሰው የሚያስበው? ተምሲል ማድረግ፣ አፍንጫ መቆረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ አላህ ይሄው ነው። ሌላ አፍንጫውን አትቆረጠው፣ የሆነ ነገር አታድርገው፣ ግን አገዳደልን አሳምር የሚለው የእንስሳቱን ጠቅሶ ለሰዎች ተነግሯል። አራት ነጥብ እየሱስ አሁን ቃል በቃል አምልኩኝ ያለበትን ልታሳይኝ ትችላለህ? እኔ አሁን ቃል በቃል አምልኩኝ ብልሽ ታመልክኛለች? አይ እኔ መጽሐፍ ናያልታለል ልታስረዳኝ ትችላለህ? አምልኩኝ ማለት መስፈርት ነው። አይ ጌታነኝ አምልኩኝ ያለበትን ልታሳይኝ ነው እኔ የምፈልገው። አራይት እሺ፣ ቀጥርቅ ኮስተሪ ከፍተልች ነው እኔ እንኳን አልችልም። እሺ አቢብቲ እንግዲህ ተመልከች፣ እየተከታተልች እንግዲህ ከተባልኩኝ አመልኳለሁ ብለሽ ምታምኝ ከሆነ ብሏል። ኦኬ ቁጥር አስራ ሶስት ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እኔ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በእርሳችሁ እግራችሁን ልትታጠቡ ይገባችኋል አለ እኔ ምንድነኛ አለ እናቱ ሱሴ ምንድነኛ አለ አመሰግናለሁ ለዛ ከላይ እዚህ ጋር ደግሞ እንጨምርልሽ አንዴ እንጨምርልሽ አንድ ዮሐንስ ላይ በረምብ ደግሞ ላስረግጥልሽ ቁጥር ስምንት ላይ ምን ይላል መሰለሽ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ፣ አልፋና ኦሜጋ እኔ ነኝ ይላል። ምንድን ነኝ አለሽ? ምንድን ነኝ አለሽ? እስቲ አንብቤው አንብቤው ችግር የለውም። ሻሃዳ አይደለም፣ አትለወጭም። አንብቤው የለም ስላሉሽ ሳይሆን እናመሰግናለን። ማምለክ ያንቺ። እሺ፣ ቁጥር 18 በእፎይ ግብዣ ደግሞ ዛሬ ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ምንድነኝ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንግዲህ ያይ የሞትና የሲኦል መክፈቻ ያለው አንድ ፈጣሪ ብቻ ነው፣ አደለ በስልምና ሕይወት መስጠት የሚችል ተገነት መክፈት የሚችል የሲኦል መክፈት የሚችል ሲኦል ማስገባት የሚችል አንድ ፈጣሪ ብቻ ነው። ሞቼም ነበር አለ። በስጋ ስለሞተ ክርስቶስ በስጋ ስለተገለጠ ያ በስጋ ስለኛ በዕለተ ዓርብ የተሰቀለ በስጋ የሞተ በመንፈስ ያው የሆነ እሱ የሞትና የሲኦል መክፈቻ አለኝ አለ። የምን የሞትና የሲኦል መክፈቻ ያለው በሞት ላይ እንኳን ስልጣን ያለው የሞተን ህያው የሚያደርግ ጋነም የሚከት የሚያወጣ እርሱ ነው። ማክርስቶስ እኔ ነኝ አለ። እኔ ማነኝ አለ? ፊተኛው ነኝ። እኔ ማነኝ አለ? ባለኛው ነኝ አለ። ሱረቱ ሀጅ ቁጥር ስድስት ላ እዛ ዛ ከአምስት ሰባት ሺ ሶስት ሀዲድ ነው እሱ የሚባለ ሀጅና ሀዲድ ይለያያል። ኤንስ እርሱ ፊትም ያለ ኋላም ቀሪ፣ ግልጽም ስውርም ነው እርሱ ነገሩን ሁሉ አዋቂ ነው። ይሄ ላላህ የተነገረ ነው። ምን ማለት ነው? ፊተኛ ኋለኛ አላህ ነው አለ አስቀድሞ ክርስቶስ ግን ምን አለ? ቁርኣን መጽሐፍ ቅዱሱ ላይ እኔ ኋለኛ ነኝ፣ እኔ ፊተኛ ነኝ። ክርስቶስ ነው የተናገረ። መሐመድ ግን ከስድስት መቶ ዓመት መጣና እሱ ፊትም ኋላም ያለው ማነው አለን። አላህ ነው አለን። ክርስቶስ ግን ምን ብሏል? እኔ ነኝ ብሏል። ራይ ምዕራፍ አንድ ቁጥር ሰባት ራይ አንድ ቁጥር ሰባት ስምንት ራይ አንድ አስራ ሰባት እስከ አስራ ስምንት ክርስቶስ እኔ ነኝ አለ፣ ፊተኛውም ኋለኛውም አልፋ ና ኦሜጋ እኔ ነኝ አለ መጀመሪያ ና መጨረሻው። ዘጸአት ምዕራፍ ሶስት ቁጥር አስራ ሶስት እንዳለው አይነት ማለት ነው። ስም ማን ነው ለሚለው ለሙሴ የተገለጠለት ሰዓት የነገረው ማለት ነው። ከአብርሃም በፊት የነበረው ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ ስምንት ማለት ነው ቁጥር ሀምሳ ሁለት ጀምሮ እናንተ አባታችሁ ቃሌን ብትጠብቁ ለዘላለም ትኖራላችሁ አላችሁ ቅድም በአነሳነው ቶፒክ እንኳን የእግዚአብሔርን ቃል ባለመጠበቃቸው ነው አዳምና ሕዋን ሞት የመጣባቸው። ክርስቶስ ግን ምናረ ቃሌን ብጠብቁ ለዘላለም ሕያው ትሆናላችኋል። የፍጡርን ቃል በመጠበቅ ዘላለማዊ መሆን አይቻልም የፈጣሪን ቃል በመጠበቅ እንጂ ዮሐንስ ወንጌል ምራፍ 8 ቁጥር ሃምሳ ሁለት ማለት ነው። ሕያው የሚያደርግ የፈጣሪ ቃል ነው። ለዚህ ነው ሰይጣን ፈታኝ ቀርቦ። ይህንን ድንጋይ ዳቦ አድርግና ብላ ሲለው፣ ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም። ማለት ሰው ሰው ሕያው ሆኖ መኖር የሚችለው በምንድን ነው? በእግዚአብሔር ቃል ነው። ሕያው የሚያደርግ የእግዚአብሔር ቃል ነው። ለዚህ ነው ቃሌን ቢጠብቅ ለዘላለም አይሞትም ያደርግ። ስለዚህ እርሱ ከአብ ጋር የተካከለ ራሱን ከአብ ጋር አስተካክሎ በብዙ ቦታ ላይ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ አምስት ላይ ቁጥር 17 ላይ ያንን ሽባ አስፈውሰው አይሁዶ ተበሳጩ። ተበሳጩና ዴ እሱ ሰው ሆኖ ፍጡር ሆኖ ከእግዚአብሔር ጋር እንዴት ራሱን ያስተካክላል? እግዚአብሔር አባቴ ነው ይላል። አባቴ ይሰራል፣ እኔም እሰራለሁ። እንዴት ይላል? ራሱን ከማን ጋር አስተካክሎ ይላል? ከአብለ ቁጥር 17 ላይ ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው እንግዲስ ሰንበትን ስለሻረ ብቻ አይደለም ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር ራሱን ከማን ጋር ከእግዚአብሔር ጋር አስተካክሎ አብ እስከ ዛሬ ይሰራል እኔም እሰራለሁ ማንም ፍጡር ሊል አይችልም ይሄንን አላህ እስከ ዛሬ ይሰራል እኔም እሰራለው እንዳላ ሊል ማንም አይችልም። ከአላህ ጋር ራሱን አስተካክሎ ፍጡር አይሁዶች ስለገባቸው አይሁዶች ስለተረዱ ፍጡር እንደዚህ ማለት እንዳሌለበት ስለገባቸው ሊወግሩት አነሱ። ፍጡረን እንዴት እንደዚህ ትላለህ አሉ። ክርስቶስ ምን እያላቸው በቋንቋቸው እየነገራቸው ነው፣ እግዚአብሔር ነኝ እያላቸው ከ በኩል የፈጠርኳችሁ የሰራኋችሁ እኔ ነኝ እያላቸው ስለሆነ ስለገባቸው ድንጋይ አነሱ። የወግሩን ድንጋይ አነሱ። ስለምን ትወግሩኛ ልወግሩኝ ድንጋይ አነሳችሁ ብሎ ይጠይቃቸዋል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገው ሁሉ ደግሞ ወልድ እንዲሁ ያደርጋል አላቸው። አብ የሚያደርገውን ሁሉ ምን ወልድ ያደርጋልና። ወልድ ግን ከአብ የተለየ አያደርግም። ወልድ የሚያደርገውን ግን አብ ያደርጋል። አብ የሚያደርገውን ሁሉ ግን ወልድ ያደርጋል። ማንም ፍጡር ተነስቶ አላህ የሚያደርገውን ነገር ሁሉ አደርጋለሁ ሊል አይችልም። ይህንን ተረተውታል ማለት ነው። ስለዚህ ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ከአብ የተካከለ እርሱ የባህሪ አምላክ ነው። ሱሱ ሱሱ አለሽ? እሺ፣ አንድ ጨምርልሽ ወይንም ክርስቶስ በትንሣኤ ሞቶ በተነሳበት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እስከምትመጣ ድረስ ቁጥር 28 አንዴ ክፈተው። ደቀ መዝሙርቱ ምን ይሉት ነበረ? ቶማስም አየውና ምን አለው? ጌታዬ አምላኬ ብሎ መለሰለት። ቶማስ ተጠራጣሪ ነበረ። ሰዱቃውያን የሚጠራጠሩት ትንሣኤ ሙታን የለም ብለው የሚያምኑ ከዛ ወገን ነበር ቶማስ እና ክርስቶስ መነሳቱን ሲሰማ ነው ነው ማየት አለብኝ፣ እጆችን የተወጋገውን ውስጥ መክተት አለብኝ አልያማላምንም አለ። ምክንያቱም ይጠራጠራሉ እነሱ። ሰው ሞቶ ይነሳል የሚለው ነገር ይከብዳቸው ነበረ። ክርስቶስ ምን አለው? እንኪያ ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆችን እይ እጆችህንም አምጣና በጎኔ አግባውን፣ አግባው፣ ያመንህ እንጂ ያላመነህ አትሆን አለው። እህ አንቺም ያመንሹኝ፣ ክርስቶስ ስለአንቺ እንደተሰቀለ ስለአንቺ እንደተወጋ ልታምኝ ይገባል። ነቢያት ትንቢት የተናገሩለት፣ ሐዋርያት የመሰከሩለት፣ ሐዋርያት የሰበኩለት፣ ያዩትን የሰሙትን የጻፉልን። ቶማስ ተጠራጠረ። ሲጠራጠር እና ቶማስ አትጠራጠር እና ያለውና ጣቱን አስገብቶ የተወጋውን አየው። ከመቃብር አንተ ነህ የተነሳው? በቃ አላምንም። ግራ ገባው። ይኸው የተወጉ ጎኖች ነያቸው፣ ተነስቻለሁ ቶማስ። ከዛ ምን አለ? ተሸነፈ። ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየህኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ እሱ በጊዜው ስላለ ስላያመነ ሳያዩ የሚያምኑ ግን ብፁዓን ናቸው፣ ቅዱሳን ናቸው፣ ንጹሃን ናቸው፣ ልበ ብርሃን ናቸው። እንደ ቶማስ ጌታዬ አምላኬ ልንለው ይገባል። ጌታዬ አምላኬ ያለው ደቀ መዝሙሩ፣ ኖ እኔ ጌታህ አይደለሁም አምላክ አይደለሁም ኖ፣ ለምን ጌታው ነው። ስላየህ እኛ ምናሃል ሳያዩ የሚያምኑ ግን ከዚህ ይበልጣሉ። ብፁሃን ናቸው። እኛም ሁላችን ጌታችን አምላካችን ልንለው ይገባል። እሱ የሁሉ ፈጣሪ ነው። እሱ ያቀያለሽ ይልቃል። ጌታችንም ስላየች ልታምን ይገባል። ምክንያቱ ሆኖ እግዚአብሔር ብዙ ነገር ያሳያል እና ሳታስበው እንደ ድንገት ስክሩል ስታደርግ ይሆናል የገባችው ር ከዛሬ ነገ ኢንኬዝ አይታወቅም። የገባችው ገብነት ምክንያት እና ይህን ነገር እንድታይ ምክንያቱ ሁናት አለና እህታችንም አይታለች። ማመን እድል አላት። ማመን አለባት። ፍሪ ዊል አለሽ። መጽሐፍ እቃዳለሽ፣ አይተሻል። ማመን ትችያለሽ። ሌላ ጥያቄ ካለሽ መጠየቅ ትችያለሽ።